ባለፉት ስምንት ወራት ሀያ ሚሊዮን ዜጎች የወባ ምርመራ እንደተደረገላቸው የጤና ሚኒስቴር ገለጸ። ምርመራውን ካገኙ ዜጎች ውስጥ ስምንት ነጥብ ሁለት ሚሊዮን የሚሆኑት በሽታው በደማቸው መገኘቱን ሚኒስቴሩ ዛሬ በሰጠው መግለጫ ይፋ አድርጓል። ዓለም አቀፍ የወባ ቀን ሚያዝያ 17 በአገር አቀፍ ደረጃ በጅማ ዩኒቨርሲቲ በተለያዩ እነቶች እንደሚከበርም በመግለጫው ተነስቷል። መግለጫውን የተከታተለው ባልደረባችን አሸናፊ ሽብሩ ለተጨማሪ መረጃ እዚህ ስቱዲዮ ይገኛል ከሱ ጋር ቆይታ እናደርጋለን አሸናፊ እንኳን ደህና መጣ እንኳን ደህና ቆየኝ አስማር እንግዲህ መግለጫውን ተከታትላል የወባ ጉዳይ አነጋጋሪ ነበረ አምናም ዘንድሮም እና እንደው ጥቅል ይዘቱ ምን ይመስላል የሚለውን አመሰግናለሁ በዛሬው እለት እንግዲህ የጤና ሚኒስቴር በተለይም ዓለም አቀፉን የወባ ቀን ምክንያት በማድረግ በኢትዮጵያ የአከባበር ሂደቱ ምን ይመስላል በሚለው ዙሪያ ነው መግለጫውን የሰጠው እንዲሁም ደግሞ ባለፉት ስምንት ወራት ኢትዮጵያ እንግዲህ እንደምናስታውሰው በተለያዩ የሀገሪቱ ክፍሎች ወባ በከፍተኛ ሁኔታ ቁጥሩ እየጨመረ እንደነበር ሲነሳ ነበረ። ይህንን ከመግታት አንጻር የተሰሩ ስራዎችንም በዝርዝር በመግለጫው ላይ አንስተዋል የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በመግለጫው ማለት ነው ኢትዮጵያ ባለፉት ስምንት ወራት እንግዲህ በተለይም የምርመራ ሂደቱን ተደራሽ በማድረግ ሂደቱ ውስጥ ወደ ሀያ ሚሊዮን የሚጠጉ ዜጎች የወባ ምርመራ እንዲያገኙ መደረጉን ጭምር ተጠቅሷል። በዚህ የምርመራ ደት ውስጥ እንግዲህ ዜጎች ወደ ጤና ተቋማት እስኪመጡ ብቻ በመጠበቅ ብቻ ሳይሆን ባሉበት ስፍራዎች ጭምር በመሄድ እንዲሁም ማህበረሰቡ በስፋት ይገኝባቸዋል ተብሎ የሚታሰቡ እንደ ገበያ ያሉ ስፍራዎች ላይ ጭምር በመገኘት ነው የምርመራ ሂደቱ ሲከናወን የነበረው ብለዋል በመግለጫቸው። ከነዚህ ምርመራ ከተሰጣቸው ወደ 20 ሚሊዮን ከሚጠጉ ዜጎች ውስጥ ወደ 8.2 ሚሊዮን የሚጠጉት በደማቸው ውስጥ የወባ በሽታ እንደተገኘ ጭምር ተገልጿል። ይህም በተለይ የምርመራ ሂደቱ መሰጠቱ የበሽታው የመቀነስ ሂደት በምን ሁኔታ ላይ ይገኛል የሚለውን ከወራት ወራት ለመከታተል ያስቻለ መሆኑ ተጠቅሷል። አስቀድሞ እንግዲህ በተለይም በምን አይነት ቦታዎችና የት ነው የወባ በሽታው ጫና ያለው የሚለውን ከመለየት አንጻር ወደ ሁለት ሁለት መቶ ሀያ ሁለት ወረዳዎች ከፍተኛ ጫና ያለባቸው መሆኑ ተለይቶ ነበር እነዚህ ሁለት መቶ ሀያ ሁለት ወረዳዎች ላይ ከስምንት ወራት በፊት የነበረው ጫና ወደ ሰባ አምስት በመቶ የሚሆን ነበረ ይህንን ከመቀነስ አንጻር የምርመራ ሂደቱ እየሰፋ ሲሄድ እንዲሁም ደግሞ ህክምናው ተደራሽነቱ እያደገ ሲመጣ ከነዚህ ዜጎች ውስጥ እንግዲህ በ222 ወረዳዎች የሚገኙ ዜጎችን የምርመራ ሂደት እንዲሁም የበሽታው ሂደት ምን ይመስላል የሚለው የክትትል ስራ ተሰርቶ ሰባ አምስት በመቶ የነበረውን የጫና ሂደት አሁን ላይ ወደ አርባ በመቶ ማውረድ መቻሉ ጭምር ተጠቅሷል። ይሄ ባለፉት ስምንት መራት ስምንት ወራት የመጣ ውጤት ነው። እንደ ዓለም እንግዲህ አሁን ወባ ያለው ጫና ወደ 263 ሚሊዮን ዜጎች ባሳለፍነው ዓመት በዚህ በወባ በሽታ መጠቃታቸው ተገልጿል። ይህንን ከፍተኛውን ቁጥር የሚይዘው አህጉራችን አፍሪካ ላይ ያለው የወባ በሽታው ስርጭት ነው። ኢትዮጵያም እንግዲህ በዚህ ሂደት ውስጥ ልትጠቀስ የምትችል ነች፣ ካለው ጫናው አንጻር ይህንን የመቀነስ ሂደቱ አሁን ላይ ስኬታማ እንደሆነ የጤና ሚኒስቴር ይህንን ከመቀነስ አንጻር እየሰራ ያላቸው ስራዎች፣ በተለይም ለዚህ ምላሽ የሚሆን ማዕከል በህብረተሰብ ጤና ኢንስቲትዩት ጭምር በማቋቋም ለመፍትሄው ምን አይነት እርምጃዎች መወሰድ አለባቸው የሚለውን ከአጋር ድርጅቶች ጋር ጭምር በመናበብ የመፍትሄው አካል ሲሆን ጭምር እንደነበር ነው የጤና ሚኒስትር ዴታ ዶክተር ደረጀ ድጉማ በመግለጫ ያነሱት ማለት ነው። አሁን ላይ እንግዲህ ለቀጣይስ ምን አይነት መፍትሄዎች ያስፈልጋሉ የሚሉትን በዝርዝር ጥናቶች ጭምር ሲካሄዱ እንደነበር ሚኒስትር ዴቶ አንስተዋል። በዚህ የዓለም አቀፉ ወባ ቀን በኢትዮጵያ በሀገር አቀፍ ደረጃ በመያዝያ 16 ከ18 በጅማ ዩኒቨርሲቲ ይካሄዳል። የጤና ሚኒስቴር ከጅማ ዩኒቨርሲቲ ጋር በመተባበር የተለያዩ የምርምር ስራዎችን ሲያካሄድ እንደነበር ተጠቅሷል። እነዚህ የምርምር ውጤቶች በቀጣይ ወባን ለመግታት ምን አይነት መፍትሄዎች መተግበር አለባቸው፣ በተለይም አሁን የዚህኛው አመት መሪ ቃሉም ጭምር በተለይ አዳዲስ ፈጠራዎችንና ሀብትን በማቀ ማቀናጀት በሁሉ አቀፍ ቁርጠኝነት ወባን እንግታ የሚል መሪ ቃል ነው እና ያለው ይህን ለተግባራዊ ለማድረግ ውጤት እንዲያመጣ ለማድረግ ምን አይነት የምርምር ውጤቶችስ በቀጣይ ተግባራዊ ሊደረጉ ይገባል የሚለውን አዳዲስ ይፋ የሚደረጉ የምርምር ውጤቶች ጭምር እንዳሉ ዶክተር ደረጀ ድጉማ በመግለጫው ላይ አንስተዋል። ይህ እንግዲህ በዚህ ዓለም አቀፉ በሀገራችን የሚከበረው የወባ ቀን ላይ ይፋ እንደሚሆን ጭምር ተጠቅሷል። አጠቃላይ የወባ አሁን ያለበት ሁኔታ ሂደቱ ይህንን ይመስላል። ያለፉት ስምንት ወራት በዚህ የዓለም አቀፍ ጉባኤው በሀገራችን በሀገር አቀፍ ደረጃ በጅማ ዩኒቨርሲቲ በሚካሄደው ላይ ከኦሮሚያ ክልል ጤና ቢሮ ጋር በመተባበር ከጅማ ዩኒቨርሲቲ ጋር በመተባበር የጤና ሚኒስቴር ና የሕብረተሰብ ጤና ኢንስቲትዩት በጋራ ያዘጋጁት መድረክ እንደሆነም ጭምር ተጠቅሷል። በዚህ ጉባኤ ላይ እንግዲህ የመፍትሄው አካል ይሆናሉ ተብለው የሚጠበቁ በርካታ የምርምር ስራዎች በዘርፉ ባለሙያዎች ና በተቋማት ጭምር እንደሚቀርቡበት ጭምር ተጠቅሷል በዛሬው መግለጫ ላይ ያስማል። ለመረጃዎች በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ።